ሁላችንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ እጅግ ሁላችንም የሚያስተምር እና አንዳንድ ጊዜ እኛ ሀብታም ነን ብለን በሀብታችን ለምንመጻደቅ አስተማሪ ነገር ነው። ቪዲዮውን ጨምርላችኋለሁ። ይህን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ ያላረጋችሁ እንደዚሁም ደግሞ ሼር እያደረጋችሁ አብራችሁ ተከታተሉ። ቪዲዮን ጨምርላችኋለሁ። መንሱር ጀ ይፈልጋል መቅባት ሲፈልግ፣ ግን የመንሱር መስፈርት ምን እንደሆነ አላወቅም እስካሁን ድረስ አንዳንድ ጊዜ ሀብት ሲኖራቸው ህይወት ምን እንደው ትረሱታላችሁ። ደሀ ሰው ሀብት መቼ እንደሚመጣ ባያቅም ተስፋ አድርጎ ህይወትን ይኖራል። ሀብታሞች ግን በሀብታቸው የተመጻደቁ እርሚያቸውን ይፈጃሉ። መንሱር የአርባ አመት ወጣት እንዲሁም ከዛም በላይ ሊሆን ይችላል። ዓለም ወላኪን ግን ገንዘብ የሰው ል ህይወት አያስተካክልም። ህይወት የሚስተካከለው በፈጣሪ ፈቃድ ነው። ጥሩ ሴት ብትሆን ረዋን ለመንሶር መኮንሴት አደለችው። ምክንያቱም ረዋን ልቧ የተሰበረና ልቧ ያዘነ ሴት ነች። ይቺ ሴትዮ ልቧ መጠገን የሚፈልግ ሴት ግን በመንሱር ይጠገናል ብዬ አላስብም። ምክንያቱም ሀብታሞኝ ሰላም አይሰጥም ለሰው ልጅ። እሷ ደግሞ ሰላም የምትፈልግ ሰው እስከሆነ ድረስ እንዴት ነው ሀቢባ ረዋንን ለመንሱር ልትዳር የተነሳችው? አንዳንድ ጊዜ ህይወታችሁን በራሳችሁ ፕላን አድርጋችሁ ለማግባት ሞክሩ። ሰዎች እናንተን ህይወት ይሆናል ባላችሁ ሰዓት አደለም ማግባት የምትችሉት፣ ራሳችሁ የራሳችሁን ህይወት መገንባት ትችላላችሁ። እንግዲህ ሰሞኑን አንድ እህታችን ሶሻል ሚዲያ ላይ ባሏን ፈጣ ወይንም ደግሞ ከነበራት ጓደኛዋ ጋር ከልጁ አባት ጋር ተለያይታ እየተባለ እየተወራ እየሰማን ነው። ግን ሰሞኑን ይሄ ርዕስ እኛ ባለሚዲያዎች፣ የሚዲያ ሰዎች በጣም ድንቅ ሆኖብን በተደጋጋሚ ይህን ቪዲዮ ስንለቅ እንታያል። ማሸማገል፣ ማስታረቅ ግን አንችልም። ለምንድን ነው ትዳር ሶሻል ሚዲያ ላይ ፎቶ በተነሳ ቪዲዮ በቀረጽን ማሬ ማሬ ባለን አይጸድቅም። ትዳር ከፈጣሪ የሚሰጥ ትዳር ነው። አያያዝ ይጠይቃል፣ በጣም ልብ ይጠይቃል፣ ሰዓት ይጠይቃል፣ ጊዜ ይጠይቃል። እውነት እናንተ የትዳሩን ጣም የምታውቁት ከተፈተናችሁበት ከተፈተናችሁ በኋላ ነው። ግን ዝም ብላችሁ እንዳገባችሁት ትዳር ራሱን የቻለ ትዳር ነው። ፍቅር ራሱን የቻለ ፍቅር ነው። ፍቅርን በራሱ ሰዓት ይፈትናችኋል። ስታፈቅሩ አንድ ሰው ፍቅር ምታፈቅሩበት የምታፈቅሩበት ሰዓት ያ ሰው የምታፈቅሩ ሰው በቃ የሌለ ማንነታችሁን ነው የሚያፈቅራችሁ ወይም የሌለ ማንነቱን ነው የምታፈቅረው። ስትጋቡ ደግሞ የሌላቸው ሰዎች ናቸው። ስትጋቡ ትጣላላችሁ፣ ትኳረፋላችሁ፣ በገንዘብ በማንኛውም ነገር ትጣላላችሁ፣ ትጨቃጨቃላችሁ፣ ወደ ፍቺ ምናምን ትሄዳላችሁ። ብዙ ነገር ያገናኛችኋል ፍቅር ደግሞ አዲስ ሲጀመር በጣም ወድሻለሁ ሞት ልሻለሁ የኔን ሻንተነህ በጣም የኔ የኔ እናበዛለን። በዛ መሀል ግን መለስ ሲመጣ አንድ የተፈቃቀረ ሰው መገናኘትን ስለሚፈልግ መልሶ የታርቆ ደግሞ ለመቀጠል ይፈልጋለን። በራሱን በቻለ ፍቅር አንድ እንትን ነው አንድ ህይወት ነው። ትዳር ራሱን የቻለ አንድ ህይወት ነው። ለሰው ልጅ ማን ነው ግን ከትዳር ከተፈተንሽበት በኋላ ነው ትዳር ጣሙ ነው የምታይቱ። አማ ግን ሁለት አመት ሶስት አመት እንደዚህ ቁጭ ብለሽ ትዳር ብትዩ አይሆን። ሶስት አመት እስከ አራት አመት ትዳራችሁ ላይ በጣም ሰይጣን ይበዛበታል፣ በጣም ፈተና ይበዛበታል። ግን ይህን የሚችል ይህን የሚችል ልብ የለንም እኛ ሰዎች። ራ ትላንት ላይ የመጣ ሴት እኔ ፊት ከአሁን በፊት ያከበትኩትን ንብረቴን እንዴት ነው የጋራ ገንዘባችን ነው የምትለው? እንዴት በምን አይነት ሞራል፣ ምን አግብቷት፣ ምን ምን ቤት ናት? ስለዚህ እንደዚህ አይነት ትዳር ይበረክታል ግን፣ በጣም ተጨንቃችሁለት ጊዜ ሰታችሁ ሰታችሁት፣ ህይወት ህይወት የምትሉት ትዳር በጣም ፈጣሚ ይበዛበታል እንጂ መለያት ቢኖርባቸው መጣላት ቢኖርባቸው፣ ሰይድና ሚስቱ ይጣሉ ነበረ፣ ሱመያና ሰይድ ይጣሉ ነበረ። የዛሬው ቪዲዮ ራሱ ያጣላ ነበረ። እንዴት ምን አገባት አንድ ሁለተኛ ሚስት ትናንትና የመጣ ሚስት የዚህኛው ይሁን ሀብት ሳትኖር እንዴ? ገንዘቡን ብላ ነው እንዳይገባችሁ፣ ገንዘብ ፈልጋ ነው እንዴ ሲቲ ተገባችሁ። ይቺ አሁን የመጣች ሀያት ገንዘብ ፈልጋ ነው እንዴ? ከገንዘብ ነው ወይስ ከገንዘብ ጋር ነው የምትኖረው? እኔ ገንዘብ ዋና ፈልጋለሁ። እኔ የሷን ተዋትና እኔ፣ ይሄ እውነት አይደለም። ለምትሰሙ ለምታውቁ ሰዎች እውነት አይደለም። ሲጀመር ሁለተኛ ሚስት አሁን የመጣች ሚስት ምን አገባ ስለገንዘብ ሚስት መሆን ካለባት ሚስ መሆን ግን ትዳር እንደዚህ አይነት ትዳር በጣም ይበረክታል። በጣም በረክ አለው። በጣም ጊዜ አለው። በቃ የሆነ የማትፈልጉት ወይም ደግሞ የማትፈልጉት ትዳር በጣም ጊዜ አለው። የምትጓጉለት ትዳር፣ የምትናፍቁት ትዳር በቤት ቤት የምትሉት መስፈርቱን በጣም ያበዛል። በጣም ችግሩ ይበዛል። በጣም መፈናቀዩ ይበዛል። ስለዚህች ወጣት ትዳሯን ስታጣ ወደ ሶሻል ሚዲያ መታ አልተናገረችም። ግን ሰሞኑ ሚዲያ እንደዚህ ሽርሽር ማድረግ ዞታለን ለተዳራችሁ ከመግባታችሁ በፊት በጣም ቆም ብላችሁ ሰው። ዛሬ በጣም ልጅ እየተወለደ ሚዲያ ላይ ቀርቷል። ብዙ አባቶች መውለድ እየፈለጉ ሚስታተው ቀርተዋል። ብዙ እናቶች ልጅ ወልደው የሚያሳድግላቸው አቷል። ያለ ምንድን ነው ያለ መገናኘት። ዛሬ አላገባሽም፣ ዛሬ ትዳር የለሽም። ነገር ግን አላህ የቀደረለት ትዳር አለ። ዛሬ ግን ልጅ ይዘሽ አቅፈሽ እንደዚህ ሽሩሩ እያልሽ የምታሳድግ ብታጭ ነበር የምታዝርም። ነገር ግን ዛሬ ትዳር የለሽም፣ ነገ እንደሚኖር ተስፋ አድርጊ። አላህ የቀደረው ቀን አልደረሰም። አላህ የፈቀደው ብዙውን ሰዓት የሰው ትዳር አመልክተን ውይ የገኔ እኮ ትዳር በጣም የተመቻቸው ትዳር አይደለም። አልኖርሽውም፣ አላየሽውም፣ አልገባሽበትም። ቤት ውስጥ ገብተሽ አላየሽውም። በቃ ቤት ውስጥ ብትገቢ ብዙ ችግር አለው። እነዚህ በካሜራ አምረው ተውበው የሚመጡ ሰዎች ቤት ውስጥ ብትገቢ በጣም ፈታኝ ሕይወት አለው። በጣም የሚያሰቃይ ሕይወት አለው። ለዛም ግን እኛ ምን ያስፈልገና? ትግስት ጀርጅራችሁ ወደ ህይወታችሁ አትይግቡ። በመቀጠል ውድናት የከበራችሁ ቤተሰቦች፣ እንግዲህ ዛሬ ኖርማል ካሜራ ነው እየቀረጥኩላችሁ ያለሁት። ይህንም ይህን ማስታወቂያ ለማሳየት ብብታችሁ እየጠቆረባችሁ፣ እንደዚሁም ደግሞ ሰውነታችሁ እየጠቆረባችሁ ያለ ሰው ይህን ተጠቀሙት፣ በጣም አሪፍ ነው፣ በጣም የጠቆር ያጠፋል እያሉ ሶሻል ሚዲያ ላይ በጣም ሲያሯሩ ታይቻለሁ። እኔ ገዝቼው ነበረ ግን በጣም አሪፍ ነው የሚባል አይደለም። በጣም ቆንጆ ነው የምለውም አይደለም። በጣም ያስለቀቃል ምለው አይደለም። ምንም አይነት ለውጥ የለበትም፣ ምንም አይነት ለውጥ የለውም እና ብዙን ሰዓት ግን ለፊታችሁ የምትጠቀሙት መድኃኒት ወይ ደግሞ የምትጠቀሙት ክሬም ሶሻል ሚዲያ ላይ የሚያመጡት እውነት እየመሰላችሁ ብራችሁን ባታባክኑ ነው የተመረጠ ነው። ቤት ውስጥ እኔ ቤት ውስጥ ብዙን ሰዓት ትጠቀማለሁ ይሄ ተጠቅሜ ጨርሼ ነው ፊቴን በብዙ ሰዓት የምጠቀመው ስድር በስድር ውሃ ታጠባለሁ፣ በአድርሱ ውሃ ታጠባለሁ። እሱ በጣም አሪፍ ነው። ከዚህ ልቅም ብር አውጥቼ ከገዛው ስድሩና የአድርሱ ውሃ በጣም አሪፍ ነው። ይህ ልማት ፈልጋለሁ፣ ተጠቀሙት። በመቀጠል አንዳንድ ጊዜ ይቅርታ አድርጉልኝ። እኔ ሶሻል ሚዲያ ላይ ስመጣ ድምፅ ያምራል፣ ትወዱኛላችሁ። በቃ ዋዋ ቆንጆራ ትሉኛላችሁ። ምንም ብዬ አይደለም እኔ ዩትዩብ ስለሚከፍል አንደኛ ዩትዩብ ይከፍለኛል ብዬ ሁለተኛ ሚዲያ ይኖረኛል ብዬ ሶስተኛ እችላለሁ ብዬ ችሎታ ያለ ማሳየት እዚህ ሚዲያ ላይ የመጣሁት። ማወቅ ያለባችሁ እዚህ ሚዲያ ላይ የመጣሁት ችሎታ ያለ ማሳወቅ ነው። እና ድምፅ ሻምርም የምትናገዱ ቃላት አይስ ያንቺን ቴክስት ጎ ካነበብ ያንቺን ኮሜንት ካነብብ ወደ ኋላ ቀረሁ። እኔ ግን ወደ ፊትሽ ነው ተቀድሚሽ መሄደ ፈልገው ቁጭ ብለሽ የኔን ድምፅ አመራ። ምን አገባችሁ ቤቴምስ? ሲያመረሽ አላመረሽ እኔ ምን አገባኝ? እኔ ብር ብር ይሁ ትናንትና መዳን እያጠብኩ ነበር። የመሪያውን ስራ እየሰራሁ ነበር። ሰራተኛ በቃ ስራ ለፈታ ነው። ወይኔ ብሬ ለዚ ነው። ና ጭንቅ ነው ምትታደግ ብር ይኖረኛል እና በጣም ቁጭ ብዬ ኮሜንታችን ሳነበው አንቺ እኮ ድምፅሽ አይኖረም። አንቺ እኮ ፍራንክ ብዬ ከሆነ ፍራንክ አይባልም እኮ አንቺ እኮ ትትሽ ትልቅ ነው። እየታያችሁኝ እኔን እየታያችሁ ብታውኝ እንኳን ወኘ በቀኝ አይገርመኝ። እንኳን እኔ ቆንጆዋ ወሎዬ ምንም ምንም ነገር የለላችሁ ምንም ነገር ፍጥ ምንም ነገር የምነሳ ያለላችሁ ሶሻል ሚዲያ ላይ ቁጭ ብሎበታል። እኔ ችሎታዬን ነው ማሳየት የምፈልገው። እኔ ብር መቁጠሬን ነው የምፈልገው። ስጊዜያችሁን ሰጣችሁ የምታውኝ እናንተ በረካ አሁኑ። ላይ ላይክ ላረጋችሁ ሰብስክራይብ ላረጋችሁ አመሰግናለሁ። እንደኔው ቻናል ካላችሁ ሰብስክራይብ አረጋችኋለሁ ሸር አድርግላችኋለሁ። እኔ የደረስኩበት እንድደርሱ፣ እኔ የቆጠርኩት እንድቆጥሩ። ነገር ግን አንቺ መተሽ አይተሽኝ እኮ ነው ኮሜንት ኮመሽ አይተሽኝ፣ ሳይመችሽም እየቀረሁ፣ ሳትወጂኝም እየቀረሽ፣ ድምፄን ሰምተሽ ጣፍሽልኝ፣ ሰደብሽኝ እና ያቺን ኮሜንት ካየሁማ ወደኋላ ቀረሁ። በአንቺ ኮሜንት ከተሳቀቁማ ወደ ኋላ እቺ ላለው ዛሬ መዲያን ቤት ኘ ነው ለብሸ ተውን ቤት ቆነጃጅች እንደማንኛውም ሰው ሜዲያ ተጠቃሚ እኔ እኮ ቆንጆ ነኝ። ሽንጤ ነው እንትን የነው እያልኩ የማልመጣው መዲያን ቤት ስለሆንኩ፣ መዲያን ቤት መቶ ሺ ብር ይከፍለኛል። ገባሽ? ዩቲዩብ በየወሩ ይከፍለኛል። ማንቻችን ወደ ኋላ ቀርተናል፣ አንቺ ወይስ እኔ? ይኸው እኔ እየቆጠርኩ ነው። የመዲያምን ኩሽና በቃኝ ተውኩት፣ ኩሽናችን ብዬ ጥያት ለወጣ ነው ይገባሻ። እስከዛሬ ግን ኩሽና ቁጭ ብዬ ስራ ልፈታ ነው ብሩ የላገኝ ነው ምናምን ነገር እጨነቅ ነበር። ዛሬ ግን የለም፣ ዩቲዩብ ይቀብለኛል ብዬ ተማመኝ። ልትወሙ የእናንተን ኮሜንት ካነበኩ ግን ወደኋላ ቀረው ነገም ሌላ ህይወት የለኝም ነገም ሌላ አላማ የለኝም። ለአላማችሁ ትጉ። ሰው ላይ የሄዳችሁ አስለጥፉ። አዎ ፊቴን እንደምታወት ጥርት ያለ ፊት አለኝ፣ ግን ከጠራው ፊቴ መካከል ያሳያችሁ ነጥብ ነጥብ አለው ነጥብ ነጥብ አለው ወት ወት የሰው ልጅ የሰው ልጅ ምንም ምንም እንትም ብትሆኑ ለውልት ብትሆኑ በውስጣችሁ ላይ ነጥብ ጠባሳ ሳይኖርባችሁ አይቀርም። ገባች። ስለዚህ ለማዋራውም ቃላት ሰው የማይፈልገው ልናገር እችላለሁ፣ ለእኔ ግን አይመስልም። ሰው ላየኝ ላላምረው እችላለሁ፣ ለእኔ ግን አምራለሁ። ቆንጆ ነኝ እኔ እኔ እኔ ለእኔ ቆንጆ ነኝ፣ ይችላለሁ። እና በጣም ጊዜያችሁን ሰጣችሁ፣ ኮሜንት ተሰጣችሁ፣ ድምፅሽ አያምርም አስተካክ። አላስተካክልም። ይች የተበላሸችውን ነገር ይዤ በዝችው ነው መቀጠላ ለባሽ በአንቺ ከተስተካከልኩማ ነገ፣ እኔ ያለ አንቺ ታስኖሪ አልኖርም። እኔ ያላንቺ እኖራለሁ። እኔ ያላንቺ ኮሜንት እችላለሁ። እኔ ያላንቺ ንግግር እቀየራለሁ። ራሴን ቻይ ሰው ነኝ። እኔ ነፊሳ ቻይ ነኝ፣ እችላለሁ። አይደለም ዛሬ ትልቅ ሴት ገና ገና የ14 ዓመት ሕፃን በረሃ ቁርጭ ውጭ ያግር መጥቻለሁ። ገባሽ? ገና የ14 ዓመት ያንቺ እናት ገና ኢትዮጵያ ቁጭ ብላል በረሃ ቆርጭ መጥቻለሁ። ስለዚህ በኮሜንት የምታሳቁኝ ሰዎች እምሰበር እንዳይመስላችሁ። አንደኛ ቆንጆ ነኝ፣ እመኚ፣ ቆንጆ ሴት ነኝ። በመልኬ አንዲት አታዋጭልኝ። በኳል ከዚህ በላይ አምራለሁ። ሳልኳለም ቆንጆ ነኝ፣ ባላምርም እንኳን ለኔ ቆንጆ ነኝ። ስለምችል ንግግር የአማርኛ አያምርም፣ አይመርሽ አይ ዶንት ኬር እኔ የምፈልገው ብር። ስለዚህ ቤተሰቦች ወዳችሁ እና ፈቅዳችሁ የምትከታተሉኝ ከልብ አመሰግናለሁ። እንደዚህ እያላችሁ ለምጥፉት ደግሞ ጣፉ አትገርሙኝም። እኔ ተለውጭ ስታይኝ የዛን ሰዓት መለወጥን ታውቂያለሽ። መለወጥ ትፈልጊያለሽ፣ በስልክሽ መለወጥ ትቻያለሽ። በየማንም ቤት እየተለጠፍን ከምንለጠፍ በራሳችን መቻላችን ለራስሽ፣ ለእኔ ለራስሽ አሳዩ፣ እኔ ነኝ ብለሽ አሳዩ። ዛሬ ልብስ የለሽ ነገ ጫማ የለሽም። ይከፋሻል፣ ይቸገረሻል። ችግርሽን እንዴት መዋጣት እንዳለብሽ ምድር ቆፍሬ ከዚያ የተረፈ ተሻለ ሰው ሁኚ።